የአማራ ፋኖ በጎጃም ከአማራ ፋኖ ብሔራዊ ኃይል ተለያይቷል ወይስ አልተለያየም? የተረጋገጠ መረጃ በእጃችን ገብቷል። በቆይታችንም ሙሉ መረጃውን የማስደምጣችኋለሁ። አንደኛ ክፍለ ጦር ሻለቃ እንሞት ያዛቸው ብርግድ ድል በድል ሆኖ ስለማድሮ መረጃዎችም ተሰምተዋል። የአማራ ፋኖ ነው ብሔራዊ ኃይል ምስራቅ አማራ ቅጥና ሚኒሊክ እዝ አጀብ የአስባሉ ጀብዶችን መፈጽሙን ቀጥሏለው እየተባለው ሰላምና ጤና ይስጥልኝ የተከበራችሁና የተወደዳችሁ የፋሲሎ ኤችዲ የዩትዩብ ቻናል አድማጭ ተመልካቾቻችንም በዕለት ሮብ ቀን ሰኔ 26 2017 ዓመተ ምሕረት በመረጃ ሰዓት እነዚህንና ሌሎች መሰል መረጃዎችን ማስደምጣችኋለሁ። አብራች ቆዩ። በቀዳሚነትም የአማራ ፋኖ በጎጃም ከአማራ ፋኖ ብሔራ ውህል ወጥቷል የሚሉ መግለጫዎችና ፖለቲካ ተንታኛዎች ሀሳባቸውን እየሰጡ ይገኛሉ። ለሀሳባቸው መነሻ ደግሞ የአማራ ፋኖ በጎጃም በመግለጫዎች ላይ በተለይም ደግሞ ከሰሞኑ በእነዚህ ሶስትና አራት ቀናቶች ላይ የአማራ ፋኖ በጎጃም የተሰጠ መግለጫ እየተባለ መሰጠት ከተጀመረ ወዲህ ነው። ታዲያ በትላንት ነው ለት በህልውና ትግል ውስጥ ከሁለት በላይ አሰላለፍ የለም። ወዳጅ ወይም ደግሞ ጥላት ብቻ ነው። ታዲያ ከዚህ አንጻር ትግላችን ተገመገመው ሲልም የአማራ ፋኖ በጎጃም ይናገራል። በዚህም በአማራ ፋኖ በጎጃም ገለጻ ላይ የአማራ ሕዝብ የህልውና አደጋ እንደገጠመው በከተማ ይሁን በጫካ ያለ አማራ ያምናል። ሀብታም ሆነ ድሃ፣ ወንድም ሆነ ሴት፣ ወጣትም ሆነ አዛውንት ሁሉም የፋኖ ትግል ይደግፋል ብሎታል። በዚህ ከተማንም የ24 ሰዓት ታጋይ እንደ መረጃ ምንጮቻችን ላስቲክ ወጥሮ ዶፍ እየወረደበት በጓዶቹ መስዋዕትነት ልቡ እየነደደ የመስዋዕትነት ቀኑን ሲጠበቅ ከተሞች አካባቢ ያሉ ዳንኪራስ ከየተመጣ ይጠይቃል። የአማራ ፋኖው በጎጃም ምንስ ተኝቶ ሆኖ ለዚህ መፍትሄው ምንድን ነው ሲሉ ይጠይቃሉ።

ገና በትግሉ ጅማሬ ማግስት ስለ አማራ ሕዝብ ሲሉ ከጥላት ጋር እየተናነቁ ታሪክ እየጻፉ ባለበት የይልማና ዴንሳ አዲት ጀግናዎች አጽም ላይ እንደ አለት በጠነከረ መሰረት ላይ የተመሰረተው የያኔው አሳምነው ጽጌ ዛሬው ሻለቃ ያዛቸው ብርጌድ ዛሬም በአስደናቂ ድል አድራጊነት ቀጥሏል። ለመረጃ ምንጮቻችን ገለጻ

ንብረቱና ሙሉ ትጥቁን አስረክቧል ጀግኖችም ምስራቅ ማራኮር ሁለት ዞበላምባ ክፍለ ጦር ስድስተኛ ሸልቃ ሁርማት አርዱም ወታደራዊ ካምፖች የወደመበት ሲሆንም ትንታገ ንበልባሮች በአጠቃላይ ዞበላምባ ክፍለ ጦር ባለፉት ተከታታይ ሶስት ቀናቶች በብዛት ግንባሮች ከባድ ትንቅንቆችን በማድረግ ድልን እንደተጎናጸፈ የመረጃ ምንጮቻችን ያካፍሉን መረጃም ያሳያል መረጃ ጎንደር ሰሜናዊቷ ወርቅ ደቦ ከተማ በጎንደር ጀግኖች ተያዘችም የማረፋ ነው ብሔራዊ ኃይል ሰሜን አማራ ቀጠና በላይ እዝም ዳግማዊ ቴዎድሮስ አምስተኛ ኮር አካል የሆነው ጎንደሬ በጋሾ ክፍለጦር ድልን ተቀናጅቷል። የጎንደሬ በጋሾ ክፍለጦር አካል የሆኑት ኢታዩና ጥዳፉ ብርጌድም በትናንትና ሁለት ከቀኑ አስር ሰዓት ጀምሮ እስከ ምሽት ሰዓት ድረስ ባደረጉት ውጊያ ከገደብዬና ዳባት ከተማ መካከል የምትገኘዋን ወርቅ ዳቦ ከተማን በአግዞ ወንበር አስጠባቂ የነበረችዋን ከእጃቸው አስገብተዋልም። ዘመቻ ማዕበል ብሎ ለማጽናት የገባው የአገዝዙ ቀለብ ኃይል ለፋኖ ነው ቀለብ ሆኖ የተጸደይ ጊዜ ይገኛል። በውጊያውም ጠላት ከፍተኛ ሆነ ሰብአዊ ቁሳዊ ሰራም እያስተናገደ የሚገኛል። ውጊያውም እንደ ቀጠለ ሲሆን በዘመቻ ማዕበል ጎንደር በጋሸው ክፍለ ጦር በአገዝዙ ኃይል ላይ ከፍተኛ ድልን የተቀናጀም ክፍለ ጦር ነዋል። ውድነ የተከበራችሁ የፋሲሎ ኤችዲ የዩቲዩብ ቻናል አድማጭ ተመልካቾቻችን በመረጃ ሰዓት የመደመጥ አለባቸው ብዬ አሰብኳቸው ሰበር መረጃዎች እነዚህ መስሉ ነበር። መልካም ቀን ተመኘሁም።